ይህ ትምህርት ለሁሉም እንዲደርስ ፎሎ ላይክ ሼር ኮፒሊንክ እንድታደርጉ መንፈሳዊ ግዴታችሁን እንድትወጡ በልዑል እግዚአብሔር ስም እንጠይቃለን። የክርስቶስ ሞት ልዩ ነው። በክርስቶስ ሞት ጠላት የተጨነቀበት ነውና፣ ራሱ ሞት በክርስቶስ ሞት እንደሞተ አሰቃቂ አሟሟት እንደሞተ እንረዷለን፣ እንመለከተዋለን። ሊቁ ቅዱስ ዮሐንስ አፈወርቅ በዚህ በተምሳሌ ተመብል ወከርስ ወይም ከሆድ ሕመም ጋር ባመሳሰለበት አንቀጹ ላይ ሞት የክርስቶስን ሰውነት በመቀበሉ ታላቅ ስተት ሰራ ይላል። ከዚህ በፊት በራሱ ገዢነት ውስጥ የነበረ መስሎ ወደ ክርስቶስ ቀረበ ይላል። በዚያን ጊዜ አልቻለውም ይላል። አንድ ሰው አንድ ሰው ከሰውነቱ ጋር የማይስማማውን ምግብ በበላ ጊዜ ያ የማይስማማውን ምግብ መጀመሪያ እሱ የበላውንም ጭምር እንደሚያወጣ ሁሉ የክርስቶስን ሰውነት በመቀበሉ ከአዳም ጀምሮ የነበረውን ሰውን ሁሉ ሞት እንደተፋ ሊቁ ቅዱስ ዮሐንስ አፈወርቅ ይናገራል። አንድ ሴት ልጅን ለመውለድ ሚጥን ባማጠች ጊዜ ሞት የክርስቶስ ስጋ ይዞ የተጨነቀውን ያህል አትጨነቅም ይላል። ስለዚህ ሞት በክርስቶስ ሞት የሞተበት ለዚህም ነው። ሐዋርያው ቅዱስ ጴጥሮስ ሞት ራሱ ሊይዘው አልቻለም ብሎ የተናገረው ከዚህ አንፃር ነው። ሶርያዊው ቅዱስ ኤፍሬም ደግሞ በዚህ በሰውኛ ዘይቤ ላይ በደረሰው ድርሰቱ ላይ ስለ ሞት ሲናገር ሞት ራሱ ሲናገር እንዲህ በማለት ይናገራል። ሞት ይሄ ሰው ማነው? ከማንስ ወገን ነው? ከማን ነገድ ነው? ይህ ክርስቶስ የተባለው ማን ነው እኔን ድል የነሳኝ? በማለት ይናገራል። ከአዳም ጀምሮ ያሉ ሰዎች ጻዲቃን የተባሉ ቅዱሳን የተባሉ ሁሉ ነበሩ። የነዚህ የትውልድ ሁሉ የዘር ሐረጋቸው የስም ዝርዝር ተግባራት መጽሐፍ እኔ ጋር ነው ያለው። የዚኛው ደግሞ ይለያል። እርግጥ ነው ኤልያስና ሄኖክ በመጻፌ ውስጥ የሉም። እነሱም በመፈለግ ብዙ ቦታ ሄጄ ነበረ። ወደ ገነት እንዳልገባ ወደ ገነት እንዳልገባ ክሩብ የተባለ መልአክ ሰይፍ ይዞ ይጠብቃል፣ አያስገበኝም። እርግጥ ነው በአንድ ሰሞን ያዕቆብ የተባለ ጻድቅ ሰው መሰላል አይቶ ነበረ። ምናልባት በዚህ መሰላል ወደ ገነት ገብቶ ይሆናል ብሎ ሞት ሲናገር ወይም ሲዘላበት ከዚህ ሁሉ መዘላበድ በኋላ ደግሞ ሞት የሚናገረው ነገር አለ እንዴ? በማለት ወደ ሙሴ ዘመን ልመለስ እንዴ? ወደ እርሱ ዘመን ብመለስ ሳይሻል አይቀርም፣ በማለት ሙሴ እኮ በዓልን ደግሶ ነበረ። የፋሲካ በግ ባረዱ ጊዜ በታረደ ጊዜ ከግብጻዊ በኩር በኩር የሆነ ለእኔ ሰጥቶኝ ነበረ። ሙሴ ይሻላል፣ በሱ ዘመን ላይ ደግሞ የሲኦል በር በሙት ላይ ሙት ተከምሮ ነበረ። ይሄ አማናዊ ፋሲካ የተባለው አማናዊ በግ የተባለው ክርስቶስ በታረደ ጊዜ፣ እርሱ በመጣ ጊዜ የሲኦል በር ባዶ ሆነ፣ ተበዘበዘ፣ ነፍሱን ሁሉ ነጥቆ አወጣ። ሞት ተስፋ ቆረጠ፣ ይላል ሶሪያዊ ቅዱስ ኤፍሬም። ሞት ከሴጣን ጋር መጣላት ጀመረ። በዚያን ጊዜ ኃጢአት ለሚሰሩ ሰዎች ክፍያው ደሞዙ ሞት ነበረ። አሁን ግን በክርስቶስ ሞት እነሱ ተለያዩ፣ ተለያዩ። ክርስቶስ እነሱን አለያይቶ ሰውና መላእክትን አንዳደረገ፣ ክርስቶስ ሰውና እግዚአብሔርን አንዳደረገ። ሊቁ ቅዱስ ኤፍሬም ያመሰግናል። ሴጣንና ሞትን አለያይቱ ሰውና መላእክትን፣ ሰውና እግዚአብሔርን አንድ ላደረገ ክርስቶስ ምስጋና ይገባል፣ በማለት ይናገራል። ስለዚህ በክርስቶስ ሞት ሴጣን ድል የተደረገበት ነው።